ጋይስ ሩታ ተስፋ ቆረጠች ትመስላለች፣ በነገሮቹ እንግዲህ እያየች ነው በጣም በነገራችን ላይ ቆም ይላለች ከስታለች። ጋይ እውነት ለመናገር እንግዲህ ያው ነገሩ ስለምታሰላስሉ ነው ይመስለኛልና፣ በጣም የተስፋ የቆረጠች ትመስላለች በኢንስታግራም እራሱ የምትለቀው ቪዲዮዎች የምትለቀው ጥቅሶች በቃ ተስፋ የቆረጠች ትመስላለች። ለማንኛውም እንግዲህ ትናንትና አቤላ ማለት ነው፣ እና እኔ ብያቸዋለሁ እኮ የትዳራቸው መፍረስ ምንጭ አቤላ ነው። እስቲ እኔ ጭንቅላት ካላችሁ ማለት ነው፣ ባለቤት እያለው በቃ የፈለግሽው መወሰን ትችያለሽ፣ ከዚህ በኋላ አልከለክልሽም። እንዴት ይባላል? እንዴት ጓደኛ ተብሎ ማለት ነው። እንዴት ይባላል? እስቲ ጋይዝ፣ በተለይ እናንተ ማለት ነው አይደለም ትክክል ነው፣ ትክክል ነው። አቤላ የምትውል ትል እንዴት ብሎ ነው ትክክል? ጋይስ እንዴት ነው ባለትዳር ተዳሮ ነች እውነት። ባለትዳርና ባለቤቱ ያለ አቤል የፈለግሽው መውሰን ትቻለሽ፣ ተነሺና ቤተሰብሽ ጋር ወስድሻለሁ። አንተ አንድ አመት ከምናምን ቤተሰብ ጋር ያለ እዳ ያልጠየቀች ከእናትዮው ጋር ነው ተገናኘ። ያው እናትዮም ያው የወለደ አንጀት አይደለም ፈልጋ መጥቷል ማለት ነው። አንዴ ነው መጡት። መቼ እዳ አገኘች? ኤቷ በቀደም ነው የወለደችው። መቼ ጠየቀች እዳ እንዴ? እናንተ ምን አይነት ድፍረት ነው ይሄ? ሲጀምር ሩታ ማለት ነው ቤተሰብ ቤተሰብ ትላለች እንጂ ቤተሰብ እዳ የማየት አቅም የላትም። በምን በምን ድፍረት ጋይስ? ያሳፍራል እኮ እንዴ እንደዛ ቤተሰብ ቤተሰባችሁን በሚዲያ አዋርዳችሁ በተለይ ኤቷን፣ በተለይ ኤቷን ማለት ነው። እና ብዙ ቃላቶች ነው ተናገረችው። እና እውነት ለመናገር? ሜላት ታስመስላለች እንጂ ጉብ ከልቦ አይደለም። ውስጧ ስለተከፋ ማለት ነው። ለምን በሚዲያ ነው ቤተሰብ ያሰደበችው? በነገራችን ላይ በራሷ ለሜላት ነው ብዙ ነገር የተናገረችው፣ ግን በእሷ ምክንያት ቤተሰብ በጣም ነው የተሰደበው። እንዴት ብላ ያውም አጨቅን ምናት። ግን ስለዚህ ምንልላቸው ፈልጌ ነው ነገሮቹን በራሴች ብትወስኝ ከዚህ በፊትም በሆይ ሆይ በኮሜንት በቲክቶክ አጨናንቀሽ ነው። አብራችሁ ሳትስማሙ ማሙ ሳትስ በቃ አብራችሁ ልባችሁ አንድ ሳይሆን ነው ተጋባችሁ። ተጋባችሁ አልኩ እንደ አብራችሁ ይኖራችሁ ማለት አብራችሁ ይኖራችሁ። ለምን ብዙ ሰው ውሸት ነው ትዳር ያለኝ አይደለም አልኩት። እኔ በማየው እውነት ይመስለኛል። ሌላ ደግሞ እውነት አለው ስለዚህ እንግዲህ፣ ትላንትና ነው በነገራችን ላይ ኢንስታግራም ላይ የለጠፈችው። በዛ ላይ ደግሞ ገና እንጃ ለሊት ነው ይለቀቀችው። እንቅልፍ የምተኛም አይመስለኝም ሳስበው። ልጅ እዚህ ሰዓት እኮ እንቅልፍ ያስፈልጋል። ባይዘው የሆነ ትርጉስ ከሆንሽ እና ተስፋ ትቁረጪ። አይዞሽ፣ ተረጋጊ። ትዳር በሰው አይደለም ይመራው